አሰላም አለይኩም ዋረህማቱላህ ወበረካቱ፣ እንዲሁም የሌላ እምነት ተከታይ ሆነች ሰላም ብያለሁኝ። ዛሬ የምሰራው ቪዲዮ ማለት ነው ስለ መስፍን የመጨረሻ ቀን የራሴን ጊዜን አስተያየት ለመናገር ያክል ነው። በዛ አጋጣሚ ውድ ተከታዮች የቅጥታ ማለት ነው ምን ገባሽ ከሰው ቪዲዮ ምትገብተች የምትፈተፈችው እንዳትሉኝ፣ የራሴን አስተያየት የመናገር መብት አለኝ በራሴ ቻናል ማለት ነው። ስቀጥል የጀግኖች እናት የልዑልም ሆነ የዘላለም እናት እንኳን ደስ ያላችሁ ላለሁ። በዛ አጋጣሚ የጀግኖች እናት በመሆናችሁ ደስተኛ እና አይዟችሁ፣ ልጆች ወደፊት የምትሉበት አጋጣሚ አሁን ነው ማለት ነው ላይ ያተረፉት ነፍስ የአንድ ነፍስ ወይም የሁለት ሰው ነፍስ ብቻ አይደለም፣ እዚህ ኬዝ ላይ በተለይ ማለት ነው። የስተዛሬ ሁሉ ይቅርና ማለት ነው የስንት ሰው ሕይወት እንዳተረፉ በዚህ ኬዝ እኛና እናንተ ራሳችሁ የምታውቁት ነው። እና እንኳን ደስ ያላችሁ ላለሁኝ እነዚህ ጀግኖች ከእኛ ብቻ አይደለም ሽልማት የሚያስፈልጋቸው ከመንግስት ራሱ ራሱን የቻለ ትልቅ ሽልማት የሚያስፈልጋቸው ጀግኖች ናቸው። ወደ እዛኛው ወደ ሲኦሉ መጨረሻ ሲሄድ ማለት ነው እንግዲህ እዚህ ጋ የመስፍን ህይወት በዛህ አይነት መልኩ እንዳልፍ የሁላችን ምኞት አልነበረም፣ እርግጠኛ ነኝ ማለት ነው። እንደ ራሴ ከሆነ በአደባባይ በህዝብ ፊት እኔን ያየ ይቀጣ እያለ ነበር እንዲሰቀል ያለ ምኞት ማለት ነው። በዚህ እንዳይጠ ተደብቆ ራሱ እንዲያጠፋ አልነበረም። ግን እዚህ ጋር የፈሪም ፈሪ የሆነ ሰው ሙሉ አዲስ አበባ ሲያስጨንቅ እንደነበረ ነው የተረዳሁት ማለት ነው። ፈሪ ሰው ነው ራሱን የሚያጠፋ ማለት ነው። ፈሪ የሆነ ሰው በጣም ፈሪ ደካማ ሰው ነው ራሱን የሚያጠፋ እንጂ ጀግና የሆነ ሰው ራሱን አያጠፋ ማለት ነው። ላይኖ ይህ ሰውዬ በህይወት ቢኖር በአሁኑ ሰዓት ማለት ነው ብዙ ሌላ ከሱ ኋላም ሆነ ከሱ በፊት የነበሩ ሌቦችን እንደሱ የእሱ ደጋፊ የነበሩ ሰዎችን አጋልጦ ይዟቸው እስር ቤት መግባት የሚችል ሰው ነበር፣ ጀግና ቢሆን ማለት ነው። ግን የፈሪነቱ ፈሪነት አሁን ብዙ የተደበቁ ሌቦችን ሳያጋለጥ ነው የጠፋው ብዬ ነው ማምኖ ማለት ነው። ራሱን ያጠፋው ለእኑ ከመንግስት ሰራተኞችም ሆነ ከባለስልጣኖች ከእሱ ጋር የሚሆኑ ሰዎች ብዙ እንደሚኖሩ እርግጠኛ ነኝ። እንደኔ እንደ ራሴ ማለት ነው አንድ ግለሰብ አራት ወር ሙሉ አንዲት ከተማ ውስጥ ተቀምጦ ተደብቆ ከዛ ከዚህ እየተሯሯጠ ቢሆንም ሊቆይ አይችልም ነበር ማለት ነው። የነዚህ እንደዚህ አይነት ሰዎች ከጀርባ ባይኖሩ ማለት ነው። ያም ስላለ እሱ እንዲያዝ ስለማይፈልጉ ለእነሱ ተያዘ ማለት እነሱም አብረው ሞቱ፣ ስማቸው ጠፋ እንደማለት ስለሆነ ለዛም ነው በዛ ስትሄዱ በዛ የሚጠፋው ብዬ ነው እኔ የማምነው ማለት ነው እና ያኔ ለእሱ የሚያወጣው ብለው ሰው ስላለ ብቻ አይደለም ግን የመጨረሻው ግን እንደዚህ በድብብቆሽ ራሱን ያጠፋል የሚለውም መቶ ፐርሰንት እርግጠኛ ነበርኩ ማለት ነው። እስከዛሬ በተከታተልናቸው ቪዲዮዎች ላይ ብዙ ቦታ ላይ እኔ ኮሜንት በራሴ በዚህ በዚህ በቻናሌ ላይ ማለት ነው ኮምቻ አለው ማለት ነው። ገና ሳያይገኙ ገና ማሂ ሳትገኝ በፊት ጀምሬ የማቸው ባክ ልጆቹን አታሰቃያቸው፣ መጨረሻ አንተ ራስን የማጥፋት እድል ብቻ ነው ያለ አማራጭ እንጂ ሌላ ምንም አማራጭ የለም የሚል ኮሜንት ጽፌ አውቃለሁ፣ በተደጋጋሚ ማለት ነው። ይህንን ይህን እንደሆነ መጨረሻው ሳይተኛ ሳይታለም የተፈታ ነው ማለት ነው። የእሱ መጨረሻ መጨረሻ ላይ ምንም የሚወጣበት መውጫ ቀዳዳ ሲያጣ እራሱን እንደሚያጠፋ መቶ ፐርሰንት እርግጠኛ ነበርኩ። ግን እያስጨነቀኝ ያለው በቃ እነሱንም ይዟቸው ይጠፋል። ቢያንስ ከሁለት አንደኛቸው ይዟቸው ይጠፋል የሚለው ነበር ሲያስጨንቀኝ የነበረው እና የዚያ አምነት ጩኸት ስንሰማ፣ በቃ እነሱ ከእነሱ አንደኛው የተጎዳለ ብለን ደስታችንን ሳናጣጥም የቀረንበት ምክንያት የሁላችንም አይቂድ ይሄ ሀሳብ ስለሚኖረ ነው ብዬ ነው። ማም ነው ማለት ነው። ደካማ ሰው ነው ሰውን የሚጎዳው። አይጎዳኝም የተባለ ሰው ነው ሰውን የሚገዳው። እሱ ደግሞ ደካማ መሆኑን ራሱን በማጥፋቱ ደካምነቱን አሳይቶናል ማለት ነው። ላይኑ በህይወት ቢቆይ እኛም ብዙ የምንጠይቀው ጥያቄ ነበረ። እሱ ከጠፋው ጥፋት በቃ የኢትዮጵያ ሕዝብ የተባለ በሙሉ ከሱ ብዙ ጥያቄ እንዲመለስለት የሚፈልግ የሚኖር ነበር ማለት ብዬ ነው የማስበው። እንኳን ችግር የደረሰባቸው ሰዎች ቀርቶ የእኛ ራሱ ብዙ ጥያቄ ይኖረን ነበረ ማለት ነው የሰውዬ እና ደግሞ ያው እንደተናገርኩት ብዙ ወንጀለኞች ማውጣትና ይዟቸው እስር ቤት መግባት የሚችል ሰው ነበር። የሰው ማለት ነው ይሄን ሁሉ ድርጊት በአንድ ሰው አመራርነትና ወይንም አንድ ሰው ብቻ የሚሰራ ስራ አይደለም ሲሰራ የነበረው። እና ፈሪ የፈሪ መጨረሻ የሆነ ሰው ነው እንዴ! መስፍኒ መስፍኒ ይገለናል ወይንም መስፍኒ ይገላችኋል እየተባለ ሲባል የነበረው ማለት ነው ያለ ይህን ስ እየነበርሹ ሁላ የት ነበር? እስኪ አሁን ምን አላችሁ? ከሁሉም ከሁሉም ማለት ነው ያች የነማሄ ሰራተኛ ሆና የምትሰራ የነበረች መምህር እንደዛ ደረቷን ነፍታ እንኳን ደግ አደረግኩ ዘና ብዬበታለሁ፣ ምን አንገቷን የወዘወዘ ስትናገር የነበረ ሴትዮ ማለት ነው። አሁን እሷ እስኪ ምን ዋጣት ምን አለች ማለት ነው። እንደዚህ ራሱን መጨረሻ ላይ አጠፋ ሲባል እኔ ማየቴ የፈለኩት እነዛ ከመጀመሪያው ሰቨን ስታር ብለው የጀመሩ ሰዎች የእሱ መጨረሻ ሲያው ምን አሉ የሚለውን ነበር ማየት ፈልጉ ማለት ነው እና በቃ መላክ የሆነ ሰው በቃ የጀግናም ጀግና ያረሱ ጀግና በኢትዮጵያ ምድር ላይ እንደሌለ አድርገው እየሳሉት የነበሩ ሰዎች እነሱ ራሱን አጠፋ ተብለው ሲነገሩ እነሱን የእነሱን ሪያክሽን ማየት እፈልግ ነበር ማለት ነው። እና ብቻ በዚህ መንገድ የራሱን ባያጠፋ እንደት ደስ ባለ የነበረ እንደ ምኞት የሆኑ እኔ ላይ ይቀጣ እያለ በህዝብ ፊት ቢሰቀል ኖሮ ወይ ነበር ግን ላስ ያልሆነም በነበር ቀረ ማለት ነው። ላይ ፈሪ የፈሪ መጨረሻ እንደ ተደብቆ መሞት ነው፣ እና እንደ ጀግና ወጥቶ ከህዝብ ፊት ራሱ አንድ ነገር አድርጎ ቢሞት ጥሩ ነበር፣ ግን አልሆነም። ምኞታችን አልተሳካም። ይሁን ይሁን ማለት ነው፣ ችግር የለም። ግን አልሞይህም አንድ የማመሰግነው እዚህ ላይ ማለት ይሄ ሰውዬ እንደዚህን ሁሉ በደል በድሎ ግን መጨረሻ ላይ የሰራው ስራ በጣም እኔ አመስገኛለሁኝ። ከፋችሁም ደስ አላችሁ ማለት ነው ለኢኑ ባለበት እሱ ህይወቱን ባጠፋበት ቀጽበት የእነሱን አስቀድሞ እሱ ከነሱ ኋላ ቢከተል ምን እንል ነበር ማለት ነው? ጥያቄ ለእናንተም። እኔ በቃ በአእምሮ ሲሳል የነበረው ድምፅ ሲሰማ በቃ ቢያንስ ሁለቱን ባይችል አንዱን አጥፍቶት አጠፋ ነበር እንጂ ያው አጥፍቶ መቼም እንደማይወጣ ከዛች ቤት አውቃለሁ ግን አስቀድሟቸው ይከተላቸዋል የሚለው ነበር። በጣም ጭንቀት የሆነ ነገር ማለት ነው። ግን አልሐምዱሊላ በዚህ በኩል የማመሰግነው መጨረሻ ላይ ምንም ሳያደርጋቸው እነሱን ራሱን ብቻ ጠቅልሎ ይዞ በመሄዱ በጣም አመሰግነዋለሁ። ስርዓትን ማለት ነው። ይሄ ራሴ ነው መብቴ ነው ማለት ነው። እነዚህ ልጆች አንደኛቸውን ይዞብን ቢሄድ ኑሮ እንደ እንደሱ መጥፎነት ማለት ነው እንግዲህ ይሄ ሰው እንደሰው አሳይ ቢሆን ይሄን ላንል እንችል ነበር ግን እንደሱ መጥፎነት እኔ ተሞትኩ ሰርዶ ያውቃል ብሎ አንዱን ይዞ ብሄድ ላይ ነው በእነሱ ሰበብ ነው ይሄ ሁሉ የደረሰበት የአይጥ ሞት ሊሞት የቻለው በእነሱ የተነሳ ስለሆነ በቃ እነሱ ባይከታተሉት እነሱ እንደዚህ ይሄን ያክል ወር ተከታተሉ እዚህ ቦታ ባያደርሱት እንደዛ ስለማይሆን ያንኑ ሌብሎት አስቀጥሎና ቀጥሎ መኖር ስለሚችል በቃ ይዣቸው ልሙት አለማለቱና መተው ራሱ ዞሮ ዞሮ መጨረሻ የሞት ስለሆነ፣ ግን ይዣቸው ልሙት አለማለቱ በጣም አመስግኘዋለሁ ማለት ነው በዛ አጋጣሚ። እና እንግዲህ ይህ የራሴ አስተያየት ነው፣ የእናንተን አላውቅም ማለት ነው። የሰማችሁት የምትሰሙት ሰዎች ካላችሁ ደግሞ የራሳቸውን አስተያየት ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ግን ምኞቴ ቢሳካ ተሰቅሎ ሕዝብ ፊት ቢሞት ደስ ባለ ነበረ። የሞት ለውጥ የለውም ዝሮዝሮ ማለት ነው። ግን ከሞቱ አሟሟቱ ይላል ያገር ሰውና ነፍሲ ማር እንኳን ማይባል አስላ በየትኛው ስራ ነፍሲ ማር ይባልለታል ማለት ነው። በዛ ላይ ደግሞ የዱነ የፀሀይ ላይ ሲኦል ምን አለበት ፀሐይ የሞቁ ሕዝብ እያዩ ከሰው ጋ እያወሩ የዱነ ሲኦል እኮ ይሻላል ከ እዛኛው ሲሆን ማለት ነው። ያንኛውን ሲሆን መርጦን እዛ እረፍት ያለው ይመስል ያዘጋጀው ወይንም በቃ ቆንጆ ቦታ የሚጠብቀው ይመስል ይህን መምረጡ ራሱ በጣም ያስቃል ማለት ነው። ከፈጣሪው ጋር ምንም ግንኙነት ስለሌለው ማለት ነው እንጂ ከፈጣሪው ጋር ትንስዬ ትንስዬ የጤፍ ፍንካች የምታክል ከፈጣሪው ጋር ግንኙነት ቢኖረው ኖሮ ሰውዬ ይኸው ሁሉ ኃጢያት ሰርቶ በህይወት ቢቆዩ ኑሮ ወደ ራሱ ተመልሶ ራሱን አጽድቶ የሚኖርበት እድል ሊገጥመው ነበር ማለት ነው። ግን ምንም አይነት ከፈጣሪው ጋር ግንኙነት ስለሌለው ይሄ ሆኗል ማለት ነው። እንግዲህ በርቱልን ወንድሞቻችን። በዛ አጋጣሚ ደግሞ ማሄ ከነ ወንድምሽ የጀግናም ጀግና ጀግና ጀግኖች ናችሁ ማለት ነው። እስካሁን ድረስ ሁለት አመት ስቃይ ያናሳልፋችሁ በህይወት ቆይታችሁ አሁን ደግሞ ቁማችሁ እንኳንም ወንድምሽ ራሱ ከአልጋ የተነስቶ ያን ቪዲዮ የተሰራ ማለት ነው። ጀግንነታችሁ ከማንም በላይ ነው። በቃ ከማንም በላይ አሁን ደግሞ ሕክምናችሁን ሙሉ ሕክምናችሁን ወስዳችሁ ድናችሁ፣ ህይወታችሁ መርታችሁ፣ አግብታችሁ፣ ወልዳችሁ፣ በስታችሁ እንድናያችሁ አድርጉን ማለት ነው እንግዲህ ሙሉ የኢትዮጵያ ሕዝብ ይህንን ኬዝ ያየው ሁሉ ትልልቁ እናት አባታችሁ፣ ትንንሹ ህት ወንድሞቻችሁ ሆነው እንደሚኖሩ አትጠራጠሩ ማለት ነው። ያው የቲም ነን ብላችሁ ምንም እንዳይሰማችሁ ማለት ነው። ብዙ ኢትዮጵያ ህዝብ ቤተሰብ እየሆናችሁ ነው በአሁኑ ሰዓት ማለት ነው። እና ልዑልና ዘላለም ደግሞ ከኛ ከተከታዮቹ ብቻ ሳይሆን ሽልማት የሚያስፈልጋቸው ከመንግስት ራሱ ራሱን የቻለ ትልቅ ሽልማት የሚያስፈልጋቸው ጀግኖች ናቸው። የእኛ ጀግኖች፣ የጀግኖቹ ምናት ልጆቻቸውን አይዟችሁ ጠንክሩ በሏቸው እንጂ ወደ ኋላ እንዳትመልሱብን ማለት ነው። በዚ ኬዝ በአንድ ኬዝ ብቻ ስንት ህዝብ እንዲያዳኑ እያያችሁት ነው ማለት ነው። ማንኛውም ሰው ይሞታል በተጻፈለት ነው የሚሞተው ማለት ነው። እናት ሆድ ውስጥ እያለ የተጻፈ አለ እያንዳንዳችን ያቺን የጻፈችልንን ቀኗንም ሆነ ደቂቃዋን ሰከንዷን አናልፋትም። በምን እንደምንጸፋ እንደምንጠፋም ተጽፎልናል። ያችን ማንም ሊያልፋት ስለማይችል እየሰሩ ባሉት ነገር ወደፊት እንጂ ወደኋላ የለም ማለት ነው። እናመሰግናለን። መልካም ሲኦል ብለላን መስፍን ተብዬ ማለት ነው።